ሰላም የእግዚአብሔር ቤተሰቦች፣ እንግዲህ ሰሞኑን ከቅዳሜ ወይም ከአርብ ይመስለኛል ከአርብ ማታ ጀምሮ ላይፍም አልገባሁም፣ ምንም አይነት ገጠመኝም አልለቀኩላችሁም። ያው እንደምታዩት ታምሜ ስለነበረ ነው። ቅዳሜ ነዳያንን ለመርዳት የላካችሁትን ገንዘብ ለማከፋፈል አገልግሎት ላይ ነበር የዋል ነው እንደምታዩት ከዛ ስንሯሯጥ ቆይተን በጣም ብዙ ቤት ስንረዳ ቆይተን ማታ ድክም ክም ብሎኝ ሁለት ሰዓት አካባቢ ላይ ወደ ቤቴ ልገባ ስል መብራት ጠፍቶ ስለነበር፣ ወይ በቃ ወደ ቢሮ ይሄድና ካሜራዬን ስልኮቼንም፣ ፓወር ባንኩንም ቻርጅ ላድርግ ብዬ ወደ ቢሮዬ ከሰላምዬ ጋር ስንገባ ደብተራዎች ለካ መተው ጠብቀውን ነበረ አራት ደብተሮች በር ላይ ምራቃቸውን ተፍተው ሄደው እንግዲህ እንደሰማነው ከሆነ ያው ራሴን ስቼ ወድቄ ያለሁበትንም አላቅም። ሰላምየም ደንግጣ ጎረቤት ጠርታ አፋፍሰው ወደ ሆስፒታል ወስደው የነበረ። እና ራሴን አላቅም። ለ12 ሰዓት ያክል ራሴን ስቼ ነበር። ቤተሰብም ተደናግጦ በጣም ብዙ ችግር ውስጥ ገብቼ ነበረ፣ ግን እግዚአብሔር ይመስገን አሁንም ቢሆን ሁሉ ነገር ተስተካክሏል። ከዚህ በኋላ የምታዩት ቪዲዮ እንዴት እንደነበረ ራሴን ከሳትኩበት ሰዓት ጀምሮ ወንድሞቼም፣ ሰላምዬም፣ ባለቤቴም፣ እናቴም ሁሉም እኔ ትምህርት የሚያዳምጡ ጓደኞችና ቤተሰቦችን በሙሉ እንዴት አብረ እንደተጨነቁ የምታዩበት ቪዲዮ ነው። እኔ እግዚአብሔር ስሙ የተመሰገነ ይሁንና ምንም እንኳን መንፈስ መጥቶ ቼክ ቢያደርገኝም፣ ቼክ ሊያደርግ የመጣ መንፈስ ተይዞ ተፈውሼ ያው ዛሬ ይህን ቪዲዮ ለእናንተ ለማቅረብ በቅቻለሁ። ሞቷል የተባለ ሰው የተረፍኩት ግን ደግሞ የማያ ሰይጣን የለም ብዬ ሁል ጊዜ ስለምናገር ደብተራዎቹም እየፈሩ የላኩትን መንፈስ ይዘነዋል። የሐዋርያት በረከት ስለደረሰኝ በጣም ደስ ብሎኛል። ብዙዎቹ የቤተ ክርስቲያን አባቶችም ሐዋርያትም ሃይማኖት አበውም ቅዱሳንም ለአገልግሎት በሚወጡበት ሰዓት ብዙ መሰናክል ይገጥማቸዋል። እኔ ደግሞ የነሱ መጽሐፍ የነሱን ገድል እያነበብኩኝ ወድቄ መቅረት የለብኝም የለብኝምና እግዚአብሔር አትርፎኛል። ስለዚህ የጠፋሁበት ምክንያት ይሄ ነው። አባታችን መላከ መንክራት መምህር ግርሞ ወንድሙን እጅግ በጣም ላመሰግን እወዳለሁ። እግዚአብሔር አምላክ በሳቸው ላይ ጸጋውን አሳድሮ ሕዝቡን እየረዳ ስለሆነ በተለይም ደግሞ እኔን ከሁለት ቀን ከሶስት ቀን በላይ መንፈስኔ ጋር እንደማይቆይ የታወቀ ነው እና እግዚአብሔር እንዴት አድርጎ ከተለያየ ጉድ እንደሚያወጣኝ አይታችኋል። በሕይወት ዘመኔ ከ2003 ዓ.ም ጀምሮ አሁን ደግሞ የባሰ በጣም ከባድ ነገር ነው። እኔ ላይ የተላከው ማን ምንድነ ሲባል መንፈሱ እንግዲህ አጠቃላይ ዝጋን የተባልኩት ስራውን አስቆም አገልግሎቱን አስቆም የተባልኩት ነው የሚለው ይሄ የምታዩት መንፈስ የተያዘው ከሆስፒታል ከገባሁኝ ከሶስት ቀን በኋላ ነው ማለት ነው። ቅዳሜ ገብቼ ማክሰኞ እግዚአብሔር አምላክ ከዚህ ሁሉ እስራት ፈቶኛል። ደብተሮቹም ሀሳባቸው ከሽፏል። ሰፊ ዝርዝሩን በመምህር ግርማ ወንድሙ ጉባኤ በሚያዚያ 26 ይኖራል። እሁድ ቀን ማለት ነው። ሚያዚያ ሃያ ስድስት ጉባኤ ያላቸው የት እንደሆነ ራሳቸው አባታችን ይገልጹልናል። በዛን ቀን የታሰረው መንፈስ ዝርዝሩን ይናገራል። ለአሁን ግን እንዴት ቤተሰቦችን ሲያስጨንቅ እንደነበረ መንፈሱ ቪዲዮ እንድታዩት ጋብዣ አለው። እንግዲህ እኔ የተደበቀ ሕይወት የለኝም። ራሴንም ሕይወት ታሪኬንም ልጆቼም ሲዘምሩ አጠቃላይ ሁሉ ነገሬ ለህዝብ ለሚዲያ የወጣ ስለሆነ ድብብቆች ጨዋታ የለም። የምተነፈሰውን ትንፋሽ በሙሉ እየሰማችሁ ነው። እስካሁን ድረስ የቆየ ነው። የተደበቀ ሕይወት እስከሌለኝ ድረስ ቪዲዮንም ቆጥቤ ማስቀርበት ወይም የምደብቅበት ነገር የለም። እንደወረደ ኦሪጂናሉን ቪዲዮ ነው የላኩላችሁ ቤተሰቦችና ና ተማሪዎች እንዲሁም መንፈሳዊያን ያን ወንድም ና እህቶቼ የቀረጹትን ቪዲዮ ነው ሰጥተውኝ በቴሌግራም ለእናንተ እየላኩ ያለሁት እና በጣም አመሰግናለሁ እግዚአብሔር አክብርልኝ በጸሎት ያሰባችሁኝ ስለት የተሳላችሁልኝ ያለቀሳችሁም የደነገጣችሁም ሰዎች በሙሉ በጣም ነው የማመሰግነው። እግዚአብሔር አክብርልኝ። በእናንተ ድንጋጤ፣ በእናንተ ስዕለት፣ በእናንተ ጸሎት፣ በእናንተ ምልልስ እንዲሁም በአባታችን በመላከ መንከራት መምርግ ወንድሙ ለዚህ ይበቅቻለሁ።

ወደ ምስራቅ

ይለናል። አቅም የለንም አቅም የለንም፣ ስልጣን የለንም ስልጣን የለንም። በኢየሱስ ክርስቶስ በምን አባቱ ተማምኖ እንደሆነ ለማውቁ ነበር የፈለግነው

ስነ ስርዓት ስንጥለው ጊዜ አፋፍሶ ነው ያመጡት። እኛ ስንጥለው ሚስቱ አጠገቡ ብትሆን ኖሮ እዚያ አንመጣም ነበር፣ ትይዘን ነበር። ደንግጣ ደንግጠው ነው ቤተሰብ ያመጡት። ደንግጠው ተመቸናል። እኛ ደግሞ እዚህ

በቅዱስ ሚካኤል ስም አልነጣነትም። ከአሁን ሰዓት ጀምሮ ወደ ነባር ጤንነቱ እንመለሳለን። በቅዱስ ሚካኤል ስም ተይዘናል።

ሳንዲሽ 100ሺ ብር ይዘን ነበረ። ሃምሳ አንድ ሺህ ብር ተመላሽ ሆኖ ከፈለን። 59ሺ ብር ተመላሽ ሆኖ ወደቤት እየሄድን ነው። አባታችን ቪዲዮ እናቴ ደስታዋን ይሁት፣ እንግዲህ አባቴ እድሜ እናቴን አይሽቶት፣ እጅም ይሁን አባቴ። አዎ ወደ ቤት። ኧረ በስመ አብ፣ ምን አንቀጠቀጠኝ እኮ አባ ድንጋጤ ነው። ስትደነግጥ እንደዚህ ስላየ ያ የነበረበትን ስላየው ብድግ ብሎ እንትን ሲቆም በቃ በስመ አብ ወወልድ ወመንፈስ ቅዱስ፣ እድሜና ጤና አይስጦት ያኑሮት አባታችን። ወንድሜ ነው። ሄ ደግሞ እንደዚህ አርግና ወንድሜ ነው። ጨርሰን እየሄድን ነው። እናመሰግናለን። በጣም በጣም እግዚአብሔር ያክብርልን። በጣም የሚገርም እኮ ነው። በጣም የሚገርም ነው እኮ። ስንት ቀን እንዳደርን እኮ እዚህ በቃ የሚገርም ነው። እዚህ ወሰን ግሮ ሰሪጋ አግዘን የሚባል ሆስፒታል የአእምሮ የአእምሮና ህብለ ሰረሰር ሕክምና ያለበት አግዘን አግዘን አግዘን የሚባለው አዎ፣ አግዘን ነው የሚባለው። አይ በቃ በጣም ነው ደስ ያለን፣ በጣም ነው ደስ ያለን። የልጆች አምላክ ረዳው። በጣም በጣም እድሜ እና ጤና ይስጥዎት፣ እናመሰግናለን። እንደው ብዙ ነበር ተነጋግረን የመጣ ነው። ወደ 275000 ብር የአእምሮን ለማከም የእንትን ከጀርባ ውስጥ ለማውጣት የረጋ ደማለ ተብሎ 275 ሺህ ትከፍላላችሁ፣ መቶ ሺህ ደግሞ አስይዘው አሉን። መቶ ሺህ አስይዘን ያኛውን ሳንከፍል ወጣን። አሁን በ50 ሺህ ብር ብቻ ክፍያ 51 ሺህ ከፍለን ምንም ሌላ ነገር ሳንከፍል ወጣን እንጂ 375 ሺህ ብር ነበር መጀመሪያ የተነጋገርነው። ኧረ እንዴ እንዴ! በጣም የሚገርም ነው። በአንድ ጊዜ ብድግ ብሎ ዱብ ዱብ ሲል ሲሰግድ ሲያዩት ደነገጡ። ያው ለምንድን ነው የምትቀርጹ? ለምንድን ነው የምትቀርጹ? ውጡ ውጡ፣ አይፈቀድም ብሎ ተንጫጫችሁበት። በእነሱ እንትን ነው፣ ለምን እንደዚህ፣ ምን አገባቸው መቅረጼ ራሱ። ለምንድን ነው የምትቀርጹ? ለምንድን ነው? ውጡ ውጡ አሉ። ለራሳቸው እኮ ደንግጠዋል?

ይኸውልህ አባቴ ይሄን ፊት ፈገግታ ካዩት አራት ቀን ሆኗቸዋል። ማንም ሳይሆን ባለቤቴ እዚህ አለች። እንግዲህ አባቴ ደህና ናት። እንዴት ዋሉ? እንዴት ዋሉ? እግዚአብሔር ይመስገን። ወርቱ ናት፣ ወርቱ ናት፣ ጀግና ናት። እሷም ጤና ናት። እንዴት ናት? እኔ ቢሮ ነው ያደረዋቸው። እኔ ጋ አይደለም ያደረው ቢሮ ነበረ የነበረው ሐኪም ቤት ከገባ በኋላ ነው ለኔ የነገሩኝ። እሳነች የመንፈሱን ጸባይ የምታውቀው። ቤት ቤት አድሬ ቢሆን ነው ነው አባታችን ቤት አድሮ ምናልባት አፍን ዝጋ ብላ ጀለጥ ስታረገው ይሄ ሁሉ ዋጋም አይከፈልም። እና ያው ራሴን ስትባቸው ደንግጣው ነው አፈሰው ወሰዱኝ። ወሰዱኝና ለአስራ ሁለት ሰዓት ያክል ራሴን ስቼ ስለነበረ የት እንዳመጡኝ ምን ሆስፒታል እንደገባው ምን ግሊኮስ እንደተሰካብኝ አላውቅም። ያ ነው ትንሽ ችግር የፈጠረው። ጉባኤ ሲኖር እዛ እንግዲህ ይነግሩኝና ሸኛ ይናገራል። እኔ አሁን ብዙ ጊዜ እኔ ፊፍቲ ፊፍቲ የሀምሳ ሀምሳ ያደረገኝ ድፍን አድርጎ መቶ በመቶ ስለሚዘጋኝ ምን እንደሚያወራ አላውቅም። ማስረሻ ሰማው፣ ተቋባታችን በጣም እግዚአብሔር አክብሮን፣ ጸጋውት ነው ያብዛልን። ያው እንግዲህ ጧት እንደዛ ልፍስፍስ አልጎኝ ነበር። አሁን ደግሞ ነቅቼ ወደ ቤት እየሄድኩኝ ነው። ያልታሰበን አየሁት። እኔ ቤተሰብ ለመታዘዝ ያክል ነው የተኛ ሆስፒታል የቆየሁት እንጂ ውስጤ ይገባኛል። ለምን ስፋ እንትን ስትሮክ አይደለም አሉ። አይምሮህም ሁሉ ነገርህም ንጹህ ነው አሉ። ስኳርም ንጹህ ነው ኦክሲጅንም ሁሉ ነገር ታዲያ ምንድነው ያመመኝ ወገቤ ምንድነው ያዘኝ እንጃ እነሱም ቆይስ በየቀኑ እያሉ ያው ብዙ ነገር ነው ሲሉ የነበሩት በነገራችን ላይ አደንቃቸዋለሁ አይምሮን በተመለከተ በጣም ብዙ የሚሰሩት ስራ አለ በጣም ብዙ በሽተኛ ነው ያለው እና ጥልቅ የሆነ ህክምና ቢኖርም ግን መንፈሱን አላወቁትም በጣም ማዝነህ ይሄንን አሁን እራሱ ቆሜ ሲሄድ ትንሽ ወደ መጠራጠሩ ነው። በመጨረሻው ደግሞ ልናገር የምፈልገው ምንድነው፣ ዶክተሮቹን፣ ሆስፒታሉን ላመሰግን እፈልጋለሁ። በጣም ደስ የሚል እንክብካቤ ነበራቸው እንደ አንድ ሜዲካል ሕክምና ለእኔ የሚገባውን ትሪትመንት ሰጥተውኛል፣ እንደ ግል ሆስፒታል ሳይሆን ከዛም በላይ በጣም ደስ የሚል እንክብካቤ ነበረ። በሽታውን ለማግኘት ያልመረመሩኝ ነገር የለም። ያው ስፓይናል ኮርዲን በመርፌ መቅኔ ለመውሰድ ሲፈልጉ ብቻ ነው አልነካም ብዬ ቤተሰቦችም አንፈርምም ብለው ነገሩን ብሎክ ያደረግነው እንጂ ሁሉንም ነገር ሞክረዋል፣ ጥረት አድርገዋል በሽታውን ለማግኘት ትንግርት ቢሆንባቸውም እንቆቅልሽ ቢሆንባቸውም የቻሉትን ያክል ተባብረውኛል። በጣም ደስ የሚል እንክብካቤን ያደረጉት ተማሪዎች ንም እዛ ውስጥ አግኝቻለሁ። ትምህርቴን የሚያዳምጡ ብቻ ሳይሆን የሚያቆኝም አብዛኞቹ የሚያቆኝ ናቸውና ከዶክተር ታሪኩ ጀምሮ በዚህ በወሰን በሚገኘው አክሰን ሆስፒታል የኒውሮሎጂ ሆስፒታል ነው፣ የነርቭ ችግር ያለባቸውን ስትሮክ ችግር ያለባቸውን ሰዎች የሚያክሙበት ሆስፒታል ነውና። ሁሉንም ዶክተሮች እና ነርሶች ላመሰግን እፈልጋለሁ። አክብሮታችሁ፣ እንክብካቤያችሁ እንዲሁም ደግሞ እኔ እንድድን የምታደርጉት የነበረው ነገር በጣም ደስ የሚል ነው። ተባረጉ፣ እግዚአብሔር ይስጣችሁ። እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።